አሰላሙ ዓለይኩም ራህማቱላሂ ወበረካቱ። ድና የተከበራችሁ የቻይና ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም መልካም ነው። ዛሬ በቃ ውጪ ሆኜ ነው ቪዲዮ መስራት የፈለጉንና ከቼ ብያለሁ ማለት ነው። አንዴ ወጣ ስትሮ ነው ማለት የሆነ ምራይ የምትሆኑት ነገር አላችሁ ነገራችን ላይ ማለት ነው። አላህ ሰላም ያደርግልና ሀገራችን ሰላም ያርቅለኛም ሰላም ያደርገንና ማለት ነው ዶዬ ዛሬ በድራማ ነው የመጣሁት፣ ሀቂቃ ማለት ነው። መቼም ሙስሊሙም ክርስቲያኑም ይሄንን የጽናትን ድራማ የማይከታተለው የለማ። ዛሬ ባርቱ የመጨረሻው ባርቱ ይሁን አላፈ አለም። ዝሮዝሮ ዝሮ ትናንትና ሲጨፍሩ ነበረ፣ ሲደሰቱ ሲቦርቁ ምናምን ነበር። ዛሬ ያለውን ሀዋላ አይታቸዋል። ግን በጣም ነው ያሳዘነኝ፣ ከምነግራችሁ በላይ የኔ እናት የሞተች ነው የሚመስለኝ። በድራማውም ቢሆን የኔ እናት የሞቶች ነው የሚመስለኝ ማለት ነው። ያው እስከ ዛሬ አልፎ አልፎ እየቀነጨብኩ ምናምን አያዋለሁ፣ ቪዲዮ ያኔ አልፎ አልፎ ማለት ነው። ጨርሼ ካምልም ባላየው፣ ግን አብዛኛውን የጽናትን ድራማ እከታተላለሁ በሉኝ። በሙሉም ሳይሆን ከመጀመሪያው ሳይሆን ተግማሽ ጀምሬ አሁን እስካለው ድረስ። ይሁንና በጣም ነው የሚያሳዝነው ማለት ነው። ትናንትና ምናምን ቤሎ ምናምን ለብሳ ጽናት ምናምን ነገር በቃ የሆነ ጽናት ጽናትን ከዚያ ያወጣህ ጌታ እኛንም እኛንም ከሸካላነት አወጥተህ መዳም አድርገን ምናምን የሚሉም ነበሩ ማለት ነው። እኔም ሳኪኖች ላይ በጣም ያሳዘኝ ወደ ላቅም እላቸዋለሁ። ከዚህም ሁና ትናንትና ደስታ እንዳለ ሆኖ ዛሬ ሀዘን መኖሩ ሁሉም ጠርጥሮ ነበረ። እናቲቱ እንዳሞት እናቱ እንዳሞት ነበር የሚለው ማለት ነው። ሀዋል ስላይ ምክንያቱም እዛጋ የነበረው ሀዋል በጣም ነበር እንትን የሚለው ማለት ነው። የሚያሳዝለው ግን በዝ ባርቶ እርግጠኛ ነኝ ድራማ ይሄን ድራማ አላይም እኮ የሚል ይጠፋል። ኧረ እሸም ነው አላይም ብትሉኝ የለም ናቸው፣ ምክንያቱም ሁሉም ሰው ይከታተላል። እስኪ እንደው እኔ እንጃ ከመቶ ወይም ኬንያ እንደ አስር ፐርሰንቱ እንጂ ጨርሶ ይከታተለዋል ማለት ነው የጽናት ድራማው። በተለይ የመዳም ቅመሞች። ምክንያቱም ጽናት ጽናትና ኪራ ሲጣሉ ምናምን ነገር በጣም ነበረ። እቺ ኪራ እቺ ዴቴ ብቺ ምንድን አንድ ደግሞ እኔ እኮ የሚገርመኝ ነገር ይሄ ድራማ መሆኑን እያወቅን የእኛ በቃ አለ አይደል እንትን ማለት እንደዛ መጨነቅ መጠበብ ምን ይሉታል ነው ጥያቄ እ የተጨነቅነው የተጠበበው ምን ይውጣል? አሁን ኪራናው ጽናት ምናምን ሲጣለ በጣም ነው የምንጨነቀው፣ የምትጨነቁት ማለት ነው። በኮሜንት አብዛኛው ኮሜንት እኔ ትንሽ ትንሽ አነባለሁ ማለት ነው። ያኔ ስራቸው ቀጃ ቀጃ አረገዋለሁኝ እና እርግጥ ለኪራ ጽናት ደብቀው የቆየችበት የራሷ ምክንያት አላት። ለምንድ ነው አባትዮ እንዳትናገሪ ስላላት ነው ያቆየችው፣ ምክንያት ማለት ነው። እና ሁሉ ነገሮች አልፈው ምን ብለው እዚህ ደርሰው ሲያበቁ እንደገና ደግሞ ይሄ መፈጠሩ በጣም ቢያሳዝንም ይሁንና ያው መጨረሻው ሐዘን ቢሆንም ግን እኔ አልጠበኩም። እናቴ ተሞተች ድራማው በቃ ያስጠላል ነበር ያልኩት ማለት ነው። ትናንትና ሳየው ይሄ ነገር አለቅጠፈሩ በሀገራችን ነው ይባላል። ቅብጥ ቅብጥ በኋላ ለእሶ ነው ምናምን የሚባል ነገር አለ ማለት ነው። እና የተራስ በላይ የሆነ ደስታ ስታገኝ የሆነ ሀዘን ይመጣል ያመሮት ነው። ግን አንዳንዴ በድራማውን ብቻ ሳይሆን አለቅጥ ስትደሰት የሆነ ነገር ይመጣል ይባላል ማለት ነው። ድራማውን አይደለም፣ በስ በድራማ ሁጅም አይደለም። ግን የሆነ ብዙ ሀዘን ብዙ ደስታ ያመጣል፣ አይደለም ደግሞ ብዙ አለቅ ተራስ በላይ መደሰት እና መሳቅ ደግሞ ሀዘንን ያመጣል የሚባለው አባባል ሰርቷል ማለት ነው። ትናንትና እንደዛ ሲቦርቁ ቤሎ ምናምን ሲለኩ ምናምን ነገር ያለውን ሀዋል አይታችሁታል። እዚህ ግን እኔ እንጃ በጣም ዛሬ በቃ የሆነ ፎቶ ላይ ምናምን ነገር አልቅሶ ምናምን ነገር ስታዩት ደግሞ ያለውን ሀዋል ተመልከቱት። ማለት በጣም ነበረ እንትን የሚለው እና እኔ እንጃ ከምነግራችሁ በላይ አሳዘነኝም፣ ግን ደግሞ የኛ እንባ ማሽቃበጥ ምን ይሉታል ነው የኔ የመዳም ቅመሞች እንባ ማሽቃበጡ ምን ይሉታል? ለምን ሁሉም ወደ ባሰው አይደል? ልክ ኪራስ ያለቅስ የሁሉም እንባ እርግጠኛ ይደብዱ ብሏል። እኔ አልዋሻችሁም፣ አልቅሻለሁ። ከምነግራችሁ በላይ ያሳዘነኝ ነገር ቢኖር እናት እናት የመጨረሻ ያለ አይደለም። የምር አድርጎ እንዴት ሁለት አመት ሶስት አመት ልጅ ይብቀኛለሽ ብሎ ሲጮህ እሷ ራሷ ስትስት፣ እንደገና ደግሞ ለጽናት አደራ ልጅን ላንቺ ነው ሰጠውሽ ምናምን ስትላት ምናምን ነገር በጣም ነበረ። በርቱ በጣም ነበር የሚያሳዝነው ማለት ነው። እኔ እንጃ ከምነገራችሁ በላይ ያሳዝናል። እርግጥ የእያንዳንዳችን ህይወት እንደዚህ እንደ ድራማ ቢሰራ ከዚህ ተ ድራማ የከፋ ችግር ያለብን ሰዎች ለኔ ተሰብስብ ነው ማንኛቸውንም ሰው ብንጠየቅ የየራሳችን ችግር አለብን፣ የየራሳችን ጣጥ አለብን፣ የየራሳችን ሙሲባ አለብን። ሁሉም በየቤቱ ሙሲባ አለበት። እርግጥ ይሄ ድራማ ነው፣ ድራማቸውን ሰጥቶ ይበተናል። ምክንያቱም ጽናት አሁን ህይወት ድራማ ላይ ትሰራለች፣ ህይወቱና ማለት ነው። እዛ ላይ እንግዲህ ልጇ ጠፍቶባት ምናምን ነገር የምሰራው እንደገና ደግሞ ሌላ ድራማ ውስጥም እንዲዙ አለች ጽናት። ብዙ ድራማ ውስጥ ነው አሁን ያሉት። ኪራ የሌለበት የለም የለሌለበት የለም ማለት ነው። ፍቅር መጥፎ ሆና ነው የምትሰራው። አሁን አይዲ ድራማ ላይ ሰራተኛ አይዲ የሚለው ላይ ሌላ ቦታ ደግሞ ፍቅረኛው ነበረች፣ እንደገና የቤት ሰራተኛ ትሆናለች። በጣም ህይወት እኮ የሆነ አላ ምን ልበላችሁ፣ የሆነ ነገር አለ። ያኔ ትንሽ የተወሰነ ክፉም ነገር አለው። መጥፎም ነገር አለው። ደስም የሚል ነገር አለው። የሚያስለቅስም የሚያሳዝንም ነገር አለው። ህይወት እንደዚህ ናት። ተገላይ ብትሽ ነው። አሁን ለምሳሌ ፍቅር ሰራተኛ ሆና ስመጣ የት አባሽ ዛዴን እያሰቃይሽ ይሏታል ማለት ነው። መቆሚት አይ እኮ ድራማ ነው። አቂቃ ማለት ነው። ያቺ ዙሮ ዙሮ እንትን ይላል ማለት ነው። ብድር በምድር ይላሉ ማለት ነው። አንዳንዴ ድራማ እውነት ይመስለናል። ይመስለና ድራማውን እየሰሩ ያሉት እነሱ ተዋናይ ናቸው። የተሰጣቸውን ገጸ ባህሪ ነው የሚያሳዩ ለኛ ማለት ነው የተሰጣቸው ገጸ ባህሪ ለምሳሌ ሰራተኛ እስከሆነ ድረስ ሰራተኛ ነው የሚሆኑት። ሰራተኛ ሆኖ አይደለም እንደገና ደግሞ አሰቃይ ከሆነ አሰሪ ከሆነ የሆነ በቃ የሆነ ሙጤ አሰሪ፣ ነገረኛ አሰሪ፣ ተንኮለኛ አሰሪ ይሰጣቸዋል። ያንን በትክክል ይተውኑታል ማለት ነው። እዚህ ጋ ትወና ነው የተሰጣቸው በነገራችን ላይ ኪራ፣ ለምሳሌ ተዛች ማነው ስሟ ነበረ ቦጽዋ ጠፋብኝ። ስም አጠፋብኝ። አለ አሁን ከዛች ፍቅር አብሮ ነበር የሚኖር። እንደገና ወደ ጽናት ዞረ፣ ጽናትን በጣም ወደዳት። ሌላ ቦታ ላይ ደግሞ እንደዙ ሌላ አፍቃሪ ነው ወይም ክፉ ነው ሊሰራ ይችላል። ብዙ ድራማዎች አሉት። እያንዳንዳቸው ብዙ ድራማዎች አላቸው በነገራችን ላይ እና ሁሉም የተሰጣቸውን ገጸ ባህሪ ነው የሚሰሩት። እኔ አሁን የተሰጠኝ ገጸ ባህሪ ለምሳሌ ሸቃላ ከሆነ ያው ሸቃልነቴን ነው የሚያምርብኝ የውሸ ቃልነት ነው። ተውናለሁ ማለት ነው። እናትነትን ቢሰጥፍ ያው እናትነት ነው የምተውኑት። ለምሳሌ ሀና ድራማ የሚለው ላይ የእናትነት ባህሪ የተሰጣት አሁን ላይ ጥሩ እናት እየሆነች ነው ያለችው። ምክንያቱም ሀና በመጥፋቷ የተነሳ ብዙ ነገር እንትን ያለባት አለ አለ ኩላህል ዛሬ የጽናት ድራማ ና የነኪራ ድራማ ያው በሀዘንና በለቅሶ ተውዟል። እዛ ጋር ያየሁት ነገር ትንሽ የሚያስተምረው ነገር ሰራተኝነቱ ነው። ማንኛቸውም ሰው ማግባት እንደ የሚቻል ነው። ምክንያቱም ሰራተኛ ነኝ ብለሽ ራስሽን ዝቅ አድርገሽ ማየት የለብሽም። ማንኛቸውም ማግባት ትችላለሽ። ከበት የለምን አላ ሁዲ ልጅ አይሆንም። ዋናው ነገር አፍካን ላይ ይታደጉታል እንጂ ምጥር አይባልም። ይባላል አይደል? አንዳንዴ እድል ነው። እድልህን እንዳሳየኸው ነው። አንዳንዴ እድላችንን ታች ታች ታሳየ ነው ያውታች ነው። እንደዚህ እኮ ነን። ያው የእኔ ቢጠሽ አካላ ሆነን ነው የምንቀረው ላይ ላይ ከተመኝ እንደው አላስ ፈሃ ነው ታላ ምኞትም ሊያሳካ ይችላል። እና መጨረሻው ባቱ ላይ ቢያሳዝነኝም ያው ሀዘን ላይ ነው። እሱ ደግሞ እናቴን ገደልኳት እናቴን ገደልኳት የሚለው ሀሳብ ደግሞ በጣም የሆነ ውስጥ ነገር ይነካል። አላኩልሃል ድራማው በዚህ ይለቃ አይለቅም፣ ባላቅም ያለቃ ይመስለኝ ይቀጥል ይመስለኛል። ያው እናቴ ትትንሽ በሞታ በሞታ ነው እንጂ ድራማው እንግዲህ በአዲስ ምን ብለው እንደሚመጡ አላቅም። ኪራና ጽናት ይጋባሉ ወይስ አይጋቡም? አብረነ ምን ነው ይሆናል እንግዲህ። እስቲ ዛሬ በጽናት ድራማ የተሰማችሁን እናቲቱ መሞቷን የተሰማችሁን ሀዘን ግልጽ ሀዘን ግለጹላት ማለት ነው። ምክንያቱም እናትነት በጣም ከባድ ነው። እኔ ምንም እናት ባይኖረኝም የሆነ የእናትነት ስሜት የተሰማ ነገር አለ። እንዴኔ እንዴኔ እናት ስለሆንኩኝ ማለት ነው። እናት ማጣት ከባድ ነው። ሀዘኑ ውስጡ የሆነ ድራማም ቢሆን ውስጣችሁ የሆነ የሚሰማችሁ ነገር አለ። ረጅም እድሜ ለእናቶች እላቸዋለሁ። ሰላማችሁ ብዝት ይበልልኝ። የጽናት እናት ለልጇ ብላ ያደረገችው መስዋዕትነት እንዳይነገር ልጅ ያለኔ መኖር አይችልም በሚለው ነበረ። ረጅም እድሜ ይገባታል ማለት ነው። የሆነ ደሞ አልሞቶችም ማለት ነው። ሰምታቸዋል። ሰላማችሁ ብዝት ይበልልኝ። ላይክ ሼር፣ ሰብስክራይብ በማድረግ አበረታቱ ባይ